ማምዬ የዛሬ እንግዲህ ቦር ቤታችን ስለ ቤተሰብ አወራን አይደለም? የሆድ የሆዳችንን በደንብ የልብ የልባችንን አወጋን፣ ስለ ጋራ ሴቶቻችን አወራን፣ ስለ መከባበር አወራና ብዙ ሀሳብ ነው እያነሳን የቆየ ነው። አሁን ደግሞ ሰዓቱ እንግዲህ የሄሎ ኢትዮጵያ ነው ማለት ነው። ሄሎ ብለን የናፍቆት ጨዋታ ልናደርግ ነው። አዎ በሄሎ ኢትዮጵያ የዛሬ እንግዳችን የዛሬውን ርዕሰ ጉዳያችንን ከፍ የሚያደርግልን ነው፣ ወይም ምስክር የሚሆነን ነው። ለዚህ ርዕሰ ጉዳይ እየኖረው ያለ እዚህ ኢትዮጵያ እያለ ቤቱ በሩ ተዘግቶ ማያ ከሰዎች ጋር በጋራ የሚኖር ጓደኞቹ፣ የሚወዱት የሚያከብሩት በሱ ዙሪያ የሚሰባሰቡ እኛም ወንድማችን የምንለው እኔ እንኳን ታላቁ ነኝ ታላቃቸው ነኝ። ግን በጣም የሚወደድ ጋዜጠኛ ነው፣ ሃይለመስቀል የስፖርት ጋዜጠኛ ዮናስ ያውቁታል። ዮኒ ተወልዶ ያደገው ወልቂጤ ከተማ ነው። ወልቂጤ በደቡብ ኢትዮጵያ የምትታወቅ ፈካ ያለች ከተማ ነው። የሆኒም ስለ ወልቂጤ አውርቶ አይጠግብም። ወልቂጤን ከልቡ ነው የሚወዳት። ወልቂጤ ላይ ስለ ወልቂጤ ሲያወራ መስማት ያስደስታል ይላሉ ጓደኞቹ። እዛው ተወልዶ ባደገበት ከተማ ነው አንደኛና ሁለተኛ ደረጃ ትምህርቱን ሐዋሳም ተምሯል። በተጨማሪ አዲስ አበባ መጥቶ አዲስ አበባ ዩኒቨርሲቲ ቲያትር ተምሯል ቲያትር። ከተማረ በኋላ ምንም እንኳን ሙዚቃ፣ ፊልም ቢወድም ኢቢሲም ተቀላቀለ ነበር። በስፖርት ጋዜጠኝነት በጣም ብዙዎች በቴሌቪዥን መስኮት ያውቁት ነበረ። በጣም 1999 አካባቢ ነው ኢቢሲ የተቀላቀለው። የእነሱ የስፖርት ጋዜጠኝነት ቡድን በጣም ተወዳጅ ነበሩ። ከዮኒ ጋር አሪፍ የሄሎ ኢትዮጵያ ቆይታ እናደረጋለን። ሄሎ እንበለው ማብዬ። ሄሎ ዮናስ። ሄሎ ኢትዮጵያ። ሄሎ መሀመድ። ሄሎ ሀያት። እንዴት ነህ ዮኒ? በጣም ደህና ነኝ። እንዴት ናችሁ? ደህና ነን አለን ካናዳ በጣም ተስማምተዋል አምሮባሃል አመሰግናለሁ ምንም አልተቀየርክም ያሆን ማሚ ሆነህ እያለ ነው ገርሞኝ አለ ብዙ ሰው ተቀየርክ ይደኛል እሱ ደግሞ እንዳለህ ነህ ሲለኝ በጣም ነው ደስ ያለኝ የሚችማ ኦፈር ምናምን ብሏል ቴ ያው ደንቦሽቦሽ ብሏል ግን ደንቦሽቦሽ ብሏል ጥሩ ነው የሆኒ እንደው የተማርከው ቲያትር ነው በጣም የፊልም የፊልም እና የሙዚቃ ወዳጅና አፍቃሪ ነ እንዴት ነው ዮናስ የስፖርት ጋዜጠኛ የሆነው? ያው የስፖርት ጋዜጠኛ የሆንኩበት ምክንያት ከእርግጥ የኪነ ጥበብ ለአርት ልዩ የሆነ ፍቅር አለኝ። ከዛ ውጭ ደግሞ ያው ስፖርት በጣም ወዳለው። ከስፖርት ደግሞ በተለይ እግር ኳስ እግር ኳስ በአቅም በፈቀደ መጠን እየተጫወትኩኝ ያደግኩት፣ እየተመለከትኩኝ ያደግኩት እና ያው ለስፖርቱ ካለኝ ፍቅር የተነሳ የጋዜጠኝነት ሙያውን ያው ከቲያትር ጋር አብሮ የምንማረው የተወሰኑ ነገሮች አሉ። ከዛ ውጭ ግን ሞር ለስፖርቱ ካለኝ ጥልቅ ፍቅር የተነሳ ያንን ድል ሳገኝ እንደዛ ነው። በስፖርት ላይ ያሰኛ ያልኩት ኢቲቪ ነው አይደለ፣ ቀጥታ የተቀላቀልከው? አዎ፣ ቀጥታ እንደተመረቅን። በእርግጥ ከእኛ ባች በጣም ብዙ ልጅ ኢቲቪ አብረኝ የተቀጠሩ ልጆች ነበሩ። እና በተለይ ቲያትር ዲፓርትመንት አብረን ከነበርነው መካከል በቴሌቪዥን፣ በብሔራ ሬዲዮ እና በኤፌም አዲስ ዘጠና ሰባት ነጥብ አንድ የዛን ጊዜ ብቸኛው ኤፌም እሱ ነበረ። እነዚህ ቻናሎች ላይ እጅግ በርካታ ቢያንስ ወደ ሀያ የሚሆን ከኛ ዲፓርትመንት ከቲያትር ማለት ነው፣ በተለያየ መስክ ማለት ነው በፕሮግራም በዜና በመዝናኛና በስፖርት አብረን የተቀጠር ነው። እንደተመረቀ ማለት ነው በጋዜጠኝነት ያኔ ሲወጣ ቲያትርም ከዛ ደግሞ ሂውማኒቲም አንድ ላይ ነበረ፣ ሁሉንም ያካትት ነበር። እና ያም እድል ይመስለኛል እና የሆነ አንድ እንግዲህ ቤተሰባችን እንደምታውቀው እዚህም በጣም ብዙ ቤተሰቦች አሉሁና የሰማኑ አንድ ሚስጥር አለማሜ እንደምታውቀው ዩኒቨርሲቲ ተመርቀህ እንደጨረስክ የሆነ መጽሐፍ ተረጎምክ አሉና። ያ መጽሐፍ ግን የተረጎምኩ መጽሐፍ የት ይግባ ይታተም ሚትፋየት እንደገባ አልታወቀም። እና የት ነው እሱ መጽሐፍ ጉዳይ? ትክክል ነሽ። መጽሐፉ ማህባረታ ይባላል። የህንድ የስነ ጽሁፍ ቅርስ ነው። እርግጥ በሂንዱዝም ሃይማኖታቸው ውስጥም እንደ ቅዱስ መጽሐፍ ይጠቀሙታል። ነገር ግን የድርሰት ስራ ነው ማለት ከአምስት ሺህ ዓመት በላይ እድሜ ያለው የድርሰት የአርት የስነ ጽሁፍ ስራ ነው። እሱን መጽሐፍ መጀመሪያ ያው እኔ ከህንድ ለህንድ ሊትሬቸር አርት ካለኝ ቅርበት የተነሳ በጣም አነበብኩት እና ወደድኩት። ከዛ በኋላ እኔ ላይ በእውነት ብዙ ለውጥ አምጥቷል ይሄ መጽሐፍ። ማለት በስነ ምግባርን በመቅረጽ አንጻር ጥሩ ነገር አለው እና ይሄ ነገር ተተርጉሞ ደግሞ በኢትዮጵያ ውስጥ ቢታተም ምናልባት ብዙ ሰዎችን ሊጠቅም ይችላል። አንደኛ እንዳልኩሽ ከፐርሰናሊ ከፕሮግረስ አንጻር ከሌላ አንጻር ደግሞ ምንድን ነው እንደ ትምህርት ቴክስትነት፣ ለምሳሌ እኔ ቲያትር ስማር ሰርቬ ፎርም ቲያትር የሚባል አንድ ኮርስ አለ። እዛ ውስጥ እንደ አለም ሊትሬቸሮች እንደ ኢሊያድና ኦዲሴ ለምሳሌ ከግሪክ እንደሚነሳው ማሃባራታና ራማያና ደግሞ ከህንድ ተጠቅሰው የመማሪያ ማለት ትምህርት ውስጥም የተካተተ ነው እና እንደ ትምህርት ቴክስትም ያገለግላል በሚል ተርጉም ይኸው ነበረ። ከዛ ለማሳተም ብዙ ጥረት አደረግኩኝ። ልክ ተመርቄ እንደወጣሁኝ ህንድ ኤምባሲ ሜጄ ነበር፣ አነጋግሬያቸው ነበር። እነሱም ከተለያዩ ህንድ ካምፓኒዎች ጋር ማለት ለህትመት እንዲያግዙኝ ማለት ነው። ብዙ ፕሮግረስ ከሄድም በኋላ በመሀል ያ ነገር እንዳሰብኩት አልሄደም። አሁን ላይ መጽሐፍ ማሳተም ለእኔ ከባድ ነገር አይደለም፣ ቀላል ነው። ግን ያ ኦፖርቹኒቲው ደግሞ ሲመጣ አሁን እያሰብኩበት ነው ያለሁት። ምንድን ነው የማስበው እኔ ያው ኢትዮጵያ ውስጥ የማቀው ክርስትናና እስልምና እምነቶች አሉ፣ ትላልቅ እምነቶች ከዛ ውጪ አብዛኛው ሰው ያው በእምነቱ ጠንካራ ነው። ነገር ግን አንዳንድ ጊዜ ከፍልስፍና አንጻር እንዲሁም ደግሞ ወጣቱ ምናልባት ወዳልሆነ መንገድ ለመምራት የራሴን ኮንትሪቢሽን አረግ የሆነው ብዬ ትንሽ የኃላፊነት ስሜት ተሰማኝና ሰዎችን ማማከር ጀመርኩ። እርግጥ አሁን በቤተ ክርስቲያን ማቃቸውን በገዳማት በተለያዩ ቦታዎች ማቃቸውን የሃይማኖት ሰዎች ሳናግር ምንም ችግር የለውም። ምክንያቱም ሰው በእውቀት ነው እምነትን የሚከተለውና ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሂንዱይዝም የቡድዝም፣ የእስልምና፣ የሌሎችም ሃይማኖቶች መጽሐፍቶች እንደመማሪያ ተደርገው ከአረብኛ ከሌሎች ቋንቋዎችም ተተርጉሞ አሉ። ስለዚህ እሱ ችግር የለውም ብለውኛል። እኔ መጽሐፉ በጥሩ ነው የማየው፣ በጣም ጠቃሚ ነው፣ በጣም አስተማሪ ነው። እና እንግዲህ እስኪበቅሉ ምናልባት ወደ ኢትዮጵያ ስመጣ ጥሩ ዝግጅት አዘጋጅተን ታትሞ ይመረቃል ማለት ነው። መጽሐፉ ግን እንዳለ ነው። ተርጉሙ ሁሉ ነገር ሬዲ እንደተቀመጠ በጣም ደስ ይላል። ግን እንደው ዮናስ ምንድን ነው ከህንድ ስነ ጽሁፍ ጽሁፍና ከህንድ ፊልም ጋር እንዲህ ወዳጅ ያደረገው ትርጉም ሰርተህ ታውቃለህ አይደል የህንድ ፊልሞች? እንደው እሰራ ነበር። የዛን ጊዜ የኢትዮጵያ ቴሌቪዥን ኢቲቪ ቱ እና ኢቲቪ ስሪ ተብሎ ቻናሎች ሲሰፉ አንድ የፕሮግራም ሳትወስጅ ሳምንታዊ፣ በሳምንት ሁለት ቀን ማክሰኞ እና ቅዳሜ የሚተላለፍ የህንድ ፊልሞች ቅኝት ፕሮግራም እሰራ ነበረ። እና ምንድን ነው የህንድ ያው አብዛኛው ኢትዮጵያዊ እናንተም እንደምታውቁት ስናደግ ከልጅነት ጀምሮ የህንድ ፊልሞችን እያየ እናድጋለን። እና እኔ ደግሞ የፊልም ወደፊት የመስራት የፊልም ሙያ ውስጥ የመሳተፍትን የልጅነት ህልሜ ነው እና በእነሱ በጣም እቀና ነበረ ቀና ነበር። ስልክ ምንድን ነው ህንዶች በፊልማቸው ምንድን ያደረጉት ስትል፣ ሀገራቸውን በጣም ፕሮሞት አድርገዋል፣ ባህላቸውን አስተዋውቀዋል፣ ቋንቋቸውን ለተቀረው ዓለም አስተዋውቀውታል። እና አሁን ኢትዮጵያ ውስጥ በምንም አክሰስ፣ በትምህርት ቤት በምንም አታገኘም፣ ግን ህንድኛ ቋንቋን አብዛኛው ወጣት ይረዳል። ከምን ከፊልማቸው፣ በፊልማቸው ቋንቋቸውን ባህላቸውን ፕሮሞት ስላደረጉ ማለት ነው። ህንዶች ለምሳሌ ሰው ሲጋቡ ሰባት ጊዜ በሳት ዙሪያ እንደሚዞሩ ሌሎች ባህላዊ ትውፊቶቻቸውን አልባሶቻቸውን፣ ሁሉ ነገር እናቃለን። ያንን ያወቅ ነው በአርቱ ጥሩ አድርገው ሀገራቸውን ፕሮሞት ስላደረጉ ነው እና ኢትዮጵያ ደግሞ ልክ እንደ ህንድ መልቲ ካልቸራል የሆነች ብዝሃነት ያላት ብዙ ወጎች በቃ ተመንዝረው የማያልቁ ባህሎች፣ ታሪኮች፣ ቋንቋዎች ያሏት ሀገር ነች እና እኛም ልክ እንደነሱ ሰርተን ሀገራችንን ፕሮሞት ማድረግ እንችላለን የሚል ሀሳብ ሁልጊዜ ነበረኝ እና ከዛ አንጻር ነው በዛ አንግል ስለመወዳቸው ነው። ማለት ከአለም የተለየ ነገር ሰርተዋል። ማለት ራሳቸውን ፕሮሞት የህንድ ፊልም ማንም ሰው አይቶት የህንድ እንደሆነ ያውቀዋል ሰው። እኛ እንደዛ እየሰራን ነው። ለምሳሌ ኢትዮጵያ ፊልም ቢታይ የተቀረው አለም ሰው ይሄ የኢትዮጵያ ፊልም ነው የሚለውን ነገር አሻራ አኑረናል ነው ጥያቄው። ከዛ አንጻር እኔ በጣም አደንቃቸዋለው። በጣም በጣም ጥሩ ብዙ ሴቶች አሏቸው ብዙ ለዓለምም የሚጠቅሙ ብዙ ነገሮች አሏቸው፣ እና ከዛ አንጻር በጣም ደስ ይላል። ካናዳም እንደገባ ወደ ፊልም ስራ ነው እንደገባው፣ ሆኒ ካናዳ እንደገባው ያው ዋናው አላማዬ ስወጣ መቼስ የስፖርት ጋዜጠኝነት ኢትዮጵያ ውስጥ ያ ህይወት በጣም የምወደው መቼም ላጣው ማልፈልገው ህይወት ነበረ። እውነት ለመናገር እናንተ ባች ደግሞ በጣም ደስ ትሉ ነበር። በጣም ደስ ይል ነበር ያለው ቲሙ ደስ ይል ነበረ፣ የነበርነው ሰዎች እንዳጋጣሚ የተሰባሰብነው ሰዎች እንደገና ደግሞ ኢትዮጵያ ውስጥ ደግሞ በዛ ሙያ ውስጥ ሆነች ስፖርት በጣም ስለሚወደድ የትኛውም የሀገሪቱ ክፍል ብትጂ የሚሰጥሽ ክብር ሰው የሚሰጥሽ ቦታ በጣም ደስ ይላል እና እኔ ከጠበቅኩት በላይ በጣም ነው የወደድኩት። እና ያንን ስራ መተው አልፈልግም ነበር ግን በአንድ በኩል ደግሞ ይህ የፊልሙ እንትን የፊልሙ ከልጅነት የነበረ ፍላጎት እሱን ደግሞ የሆነ ዳር ላይ ማድረስ አለብኝ የሚል ነገር እና ዋና ወደ ካናዳም ስመጣ ትልቁ ግብ የነበረው እሱ ነበር እና መጥቼ እዚህ ፊልም እስኩል ገባሁኝ። የሚቀረኝን ነገር ተማርኩኝ እና ከዛ ወደ ፕሮሰስ ሊች የመጀመሪያ ፊልሜን ቃላት የምትባሏን ፊልም ፕሮዲስ ወደ ማድረግ ነው የገባሁትኝ። ሁሉ ነገር በራሴ ስላረኩ ትንሽ ጊዜ ፈጅቶብኛል ግን እንደመጣነው ነው ማለት ይቻላል። የወሰድኳት ጊዜ ምንድነው በትምህርት ያለፈችው ጊዜ ነች። እንጂ ከዛ ውጭ ወደ ፊልም ይሄ ቃላት የሚለው ፊልም ለብዙ አዋርዶች ታጭ እሱን ሰምተን እሱ ዜና እየሰሙን ነበር። በጣም በጣም ቆንጆ ብታይ ኢንተርናሽናል ፊልም ፌስቲቫሎች ላይ ሰክሰስፉል ነው የሆነው። እኔ አልጠበቅኩትም እንደዚህ፣ ምክንያቱም እኔ እንደ ፕሮዲሰርም እንደ ዳይሬክተርም ያሉበትን ክፍተቶች አውቀዋለሁ። ማለት በራስ ስሰሪ አንዳንድ ነገሮች የሚጎሉ ነገሮች ይኖራሉ፣ እና እውነት ማለት ግልጽ ሆኖ ለመናገር እንደዚህ ደረጃ ይደርሳል ብዬ አልጠበቅኩም ነበረ። ነገር ግን በኢንተርናሽናል ፌስቲቫሎች ላይ የሚገርም ሰክሰስ ነው እያመጣ ያለው። እስካሁን ድረስ ስድስት በጣም የሚታወቁ ትላልቅ ፌስቲቫሎች ላይ ኦፊሻል ሴሌክሽን አግኝተዋል፣ መመረጥ ማለት ነው በሶስቱ ደግሞ ግማሽ ፍጻሜ ደርሷል ማለት ነው። ለአዋርድ ለመድረስ ማለው የአመቱ ቤስት ተብሎ ለመመረጥ ግማሽ ፍጻሜ እና እዚህ ሀገር የሚገርምሽ ይህን ፊልም እኔ በራሴ ነው ገንዘቡ ሁሉ ነገር ወጪውን ከበሬ ያደረግኩት ራሴ ነኝ። ግን በጣም በቃ የድሃ ፊልም ወይም ግን ገንዘብ የለው የሚባል ፊልም መቶ ሀምሳ ሺ ዶላር ባጀት ይኖረዋል። ያንን ባጀት ይዘው ከዛ እስከ አንድ ነጥብ አምስት ሚሊዮን ባጀት ይዘው ፊልም ሰርተው እኔ አሁን ያገኘሁትን ሰክሰስ ያገኘ ፊልም የለም። እጽይ ያገለ በኢንዲፔንደንት ማለት በግል ፕሮዲስ ተደርጎ ማለት ነው። እና እንደውም በቅርቡ ከጓደኞች ጋዜ እያወራን ነበር። አንድ ፊልም በጣም ባጀት ዶኖ ሆኖ በጣም ገንዘብ አላቸው፣ ሪሶርስ አላቸው ሰርተውት አንድ ፊልም ፌስቲቫል ላይ ተመረጠ ያ ፊልም እና ያንን በቃ እንደ ትልቅ ድግስ ተደግሶ ነበር ሴሌብሬት ያደረጉት የነበረው እና ይሄ ፊልም እንግዲህ ስድስት ፌስቲቫል ላይ ያንን ሰክሰስ ማግኘት በጣም ትልቅ ነገር በጣም ትልቅ እድል ነው። እንኳን ደስ አለህ ለእኛም፣ ለእሁድ ቤትም፣ ለኢቢሲም፣ ለመላው ኢትዮጵያውያን እንደ አንድ ኢትዮጵያዊ እና እንደ አንድ ኢንዲፔንደንት ፊልም ሜከር በጣም ትልቅ ሰክሰስ ነው። በጣም እንኳን ደስ አለህ ዮኒ። እዚህ እያለ ቤትህ የአብርሃም ቤት ይባል ነበረ፣ እዚህ ብሔራዊ ቴያትር አካባቢ ከአይን አለም መጽሀፍት መደብር ቆልቆል ብላ ያለችው ቤት የማይመጣ የማያርፍበት ሁሉም ሁሉም ሰው ያንተ ቤት ክፍት ነበረ እና ካናዳም ሄዶ እንደዛ ነው አሉ። ስራም ላይ ጥሩ ነው አሉ። ካናዳ ሄደ ምግብ ቤት ከፍትሃል አሉ፣ ሬስቶራንት የኢትዮጵያን ባህል የሚያስተዋውቅ። ከሰዎች ጋር ያለህ ግንኙነት ጥሩ ነው እና ካናዳም ቤትህ ክፍት ነው። ደግሞ ሌላ የገረመን አስተርጓሚም ሆኗል አሉ ሰማሽ ሰዎች ፍርድ ቤት ሲቆሙ በማስተር ጎመም ታገዛልህ አሉና፣ እንዴት ነው እውነት ነው? ያ ነገር ነው የቀጠለ። አንዳንድ ጊዜ ስብህና ያው አይቀየርም የትም ቦታ ብትሄድ። እኔ ከሰዎች ጋር ሰዎችን በተቻለ መጠን መርዳት ያስደስተኛል እውነት ለመናገር እና እንኳን ጥቅም አግኝተህበት ቀርቶ እኔ በነፃ ማንም ኢትዮጵያዊ ዚህ ሀገር የሆነ ነገር መንገድ ላይ የማይችው የከፋውም ሰው ካየው ዝም ብዬ አላልፍም። ቀረብ ብዬ ለማውራት እሞክራለሁ ምናምን እና ጥሩ ነው። በጣም ብዙ ሰዎች ከ2016 እስካሁን ባለው ከአንድ ሺህ በላይ ሰው ቢያንስ በማማከር አግዣለሁኝ። ሁሉም ሰክሰስፉል ናቸው እዚህ ሀገር ባላቸው ህይወት። እዚህ ሀገር እኔ እንደመጣሁኝ እንደ አጋጣሚ እኛ የመጣንበት ጊዜ እኔ 2015 ነው ወደዚህ የመጣሁት በዚህ በምዕራባውያን አቆጣጠር ማለት ነው። ያ ጊዜ በጣም በተለይ ጥሩ ነበር እና ያሉብኝን ኢሚግሬሽን ፕሮሰሶች በጣም በአጭር ጊዜ ውስጥ ነው የጨረስኩት ከዛ በቀጥታ ወደ የትርጉም መጀመሪያ የትርጉም ስራ ነው የገባሁት። ኢሚግሬሽን ላይ ሰዎች እዚህ ሀገር መጥተው ፕሮሰስ በሚያደርጉበት ሰዓት ኮርት ሲቀርቡ፣ ቦርድ ውስጥ ቃለ መጠይቅ ሲኖራቸው ያው ከእንግሊዝኛ ወደ አማርኛ ከአማርኛ ወደ እንግሊዝኛ እሱን የትርጉም ስራ ኢሚግሬሽን ፕራይቬት ኮንትራክተር ሆኜ ከካናዳ ኢሚግሬሽን ጋር መስራት ጀመርኩኝ። ከዛ ደግሞ በዛው የማማከር ስራ ጀመርኩኝ በኢሚግሬሽን ማለት ነው። በጣም ደስ ይላል። በጣም ማሜ ዮኒ ቀደም ብሎ ኳስ በጣም እንደሚወድ እየነገረ ነበርና ኢቢሲ የጤና ውድ ላይ እየተጫወተ አንድ የገጠመው ነገር ነበር። እሱ ነገር እውነት ነው እንዴ የተባለ ነበር። እንደውም እኮ አንቺ አሁን መልኩ ራሱ መጣልኝ። በጣም ሮበንን ትመስላለህ እንዴ አሁን በተለይ ጸጉር ገባ ሲል ሮበንም ነበር አይደል ማንደፍ ማንደፍሮ ያወጣልኝ ስም ነው። ማንደፍሮ ያጎበዝ እንደዚህ ጨዋታ ላይ አትችለውም፣ ና ሮበን ነበር የሚለኝ። ሮበን ነበር የምትባለው ና ኢቢሲ ጤና ቡድን ና ወልቂጤ ሲጫወቱ ፔናልቲ አውቀ ስተሃል ወልቂጤ ላይ አላገባብለ የሚል ነገር ሰምተናል ና እውነት ነው ዮኒ፣ እውነት ለመናገር የዛኔ ምንድን የሆነው እኔ እነ ፍቅር ነበሩ ማህደር ታሪኩ በጣም ደስ የሚል የመጀመሪያው ቲም ነበር። እና ወልቂጤ ሄደን ያ ነገር የተባለው ከምን የመጣ መሰለክ መሰላችሁ፣ እንትኑን ፔናሊቲ ያገኘን እኛ ከወልቂጤ ጋር የተጫወተን፣ እኔ ያው አትኪ ነኝ። ከዛ ፔናሊቲ ማህደር መምታት ይወዳል ሁል ጊዜ ማለት ነው። እና ኳሱም ቀድሞ ነው የሚይዘው ፔናሊቲ ሲገኝ። እና ፔናሊቲው ደግሞ እኔ ተጠልፌን የተገኘ ከዛ በቃ አላስመታም ብዬ እምቢ አልኩኝ። እኔ የማመታው የምመታው ፔናሊቲ ነው። ለምን ይለኛል? ይሄ እኮ የኔ ከተማ ነው። አንተ ምን ያደርግልሃል? ብዙ ተጨቃጭ መጨረሻ ላይ ተወልኝ። እኔ ምንድነው እኔ ጭንቅላቴ ውስጥ ያለው የአሜዳ ስቴዲየም እየተመረቀ ነው፣ የኦሊምፒክ ስታዲየም እና እዛ ስቴዲየም ላይ የመጀመሪያው ኦፊሻል ጨዋታ ላይ የመጀመሪያው ጎል የኔ እንዲሆን እፈልጋለሁ። እሱ ደግሞ ጀስ በቃ ፔናሊቲ ነው ማለት ደግሞ ጀስ ጨዋታውን ነው በቃ ሁሌ ባገኘ አጋጣሚ ቅላስ ፔናሊቲ ነው የሚለው እና ከዛ እንደዛ ወሰድኩኝና እንደ አጋጣሚ ኳሱን ስመታ ወጣ እርግጥ እኔ ለመሳት አይደለም፣ ያው ለማግባት ነው። ግን ያው ኳሱ ተነስቶ ወጣ። ከዛ ምን ተብሎ ተወራ? በቃ ወልቂጤ ያላገባም ብሎ ብሎ ኳሱን እንደዚህ አደረገ። ከዛ ግን ደስ የሚለው ምን ሆነ መሰለክ፣ ጨዋታው እኩል አለቀና በፔናሊቲ መለያየት ጀመረ። ከዛ እንደዚህ ያሉኝ ሁሉም፣ ሰይድ ሳተ፣ ፍቅር ሳተ ማለት ሰው እንደኔ ልክ ወደ ላይ እየመቱ ኳሱን ብዙ ሰው ሳተ፣ እና ከዛ እኔ ላይ በቃ እንትም ቀለለ ማለት ፍሬጅግን እነዛ በመወራቱ ወልቂጤ ውስጥ ደግሞ ያው በቃ የወልቂጤ ሰው እንዴ፣ ምን ያህል ወልቂጤ ነው ይወዳል፣ በቃ ጎል እንዳይገባ ብሎ ከልክነ ተብሎ ተወራ። በፊት ማለት ነው ወጣት እያለ ዮኒ አንድ ሙዚቃ ሰርቶ ነበረ፣ ቪዲዮ ሁላ ክሊፕ ነበረው እና አሁን ላይ አጣሁት፣ እሱ ሙዚቃ ስፈልገው ዩቲዩብ ላይ ተነስቶ ነው። ሙዚቃም ተወድ ነበር ማለት ነው። ከፊልም ከቲያትሩ ጎን ለጎን አሁንም ትጽፋለህ? ግጥም ትጽፋለህ የሙዚቃ አሁን ከፊልም ጎን ለጎን አይ እኔ እንኳ ከግጥም ይልቅ ሙዚቃ ላይ ሲሆን ከግጥም ይልቅ ዜማ ዜማ መዝሙር፣ በነገረች ላይ በመዝሙር ምናምን የጀመርኩት ልጅ እያለሁ ግን ከዛ ዜማዎች ይሰራል ግን ያው ሙዚቃውን በፕሮፌሽናል ደረጃ እምሰራው አይደለም። ማለት ያው ሁሉም ሰየራሱ እንትን አለው። እኔ ጀስት ፍላጎቱ ፍቅሩ አለኝ እንጂ እንደ ፕሮፌሽናል ዘፋኝ ለው እንደማልችል አውቀዋለሁ። ለምን ድምፃዊ በእንትን ደረጃ አይደለሁም። እና ያን ጊዜም ልክነ የቲቪ እንደገባሁ ሰሞኑን ነው ያ ነገር አፕ ነው ያደረገው። ያው ሙዚቃ ከመውደድ የተነሳ ሞከርኩትኝ ማለት። እንደ አጋጣሚ በስፖርቱ እንዲህ በቲቪ ላይ የሚያውቀው ሰዎች ተገናኝተን ስናወራ ሙዚቃ የሚያቀናብረዋል ሶሻል ላይፍ መሰረትን እና ለምን አትሞክረ ምናምን በእንደዛ በንደዛ እንደ ቀልድ የተጀመረ ነገር በኋላ ላይ እንደውም ተሰርቶ ክሊፑ ላንቶ ነበረ። ግን ከዛ በኋላ አልገፋውበትም በዛ ነገር። ያው እንደአንድ ታሪክ ሆኖ ይቀመጣል። እንደ መጽሐፉ ተመልሶ አይመጣም። የሙዚቃው ነገር ምናልባት ለሰዎች ምክንያቱም ብዙ በነገር ላይ ሙዚቃ እኔ ሙዚቃና ፊልም ወደፊት ሙዚካል ፊልሞችን የመስራት ብዙ እንትን አለኝ እና በጣም ብዙ ዜማዎች አሉኝ እሰራለሁኝ በዛ ደረጃ ማለት ከፊልም ጋር በተያያዘ ከአርት ጋር በተያያዘ ወይ ደግሞ ለሌላ ሰው ለሚዘፍን ሰው ከሰጠው እንጂ እኔ መዝፈኑን አይመስለኝ። ሁለት ዓመት በፊት ወደ ኢትዮጵያ መጥቶ ነበርና ምን አዲስ ነገር አየህ? የሚገርምሽ ከሰባት ዓመት በኋላ ነው የመጣሁት፣ ከወጣሁ ከሰባት ዓመት በኋላ እና አዲስ አበባ ከቦሌ ከወረድኩ ጀምሮ በቃ እንደ ከተማ ምንም በቃ ማለት ሁሉ ነገር ተቀይሯል። መንገዶቹ ተቀይረዋል። ሰፈሮቹ ተቀይረዋል እና በጣም ፈጣን ብዙ ነገር ተቀይረው ነው ያገኘሁት። የሚገርምሽ የመጣሁት በጣም በተጣበበ ስኬጅል ውስጥ ነበር የመጣሁት። እንደ አጋጣሚ ዱባይ የሆነ ስራ ነበረኝ እግረ መንገድ ጋር ይቻል ዕጣ በሚል ወደ ስድስት ቀን ሰባት ቀን የቆየሁት እና ወልቂጤ አልሄድኩም። ያልሄድኩበት ምክንያት ምንድን ነው? በጣም ቀኗ አነሰችብኝ ና እዛ በጣም እንግዲህ ያለን ሶሻል እንትን በጣም ከባድ በጣም ጠንካራ በጣም ብዙ ሰዎች አውቃለሁና በሰባቱ ዓመት ደግሞ ብዙ ነገር ሀፕን አድርጓል። እኔ ከሀገር በወጣሁበት ሰዓት ያልደረስኳቸው ለቅሶች አሉ፣ ሰርጎች አሉ ብዙ ማህበራዊ ነገር አለና በአንድ ቀን ገብቼ በወጣ ምናልባት ሰው ባስቀየምስ አንዱን ጠይቄ አንዱን ሳንጠይቅና ሰፋ ባለ ጊዜ ብሄድ ይሻላል ብዬ የዛኔ በቃ ተረጋግቼ የቆየሁት ከጉዞ ውጭ አምስት ቀን ነው። እውነት ለመናገር እዛ ከአዲስ አበባ አልወጣሁም። በዛውን የተመለስኩት ግን ያየሁት ነገር በጣም ደስ ይላል። በተለይ ነ ይሳቅና ግርማ አስጎብኝተኛል። አዲሱን የኢቢሲ ሕንፃ ግቢውን እንዴት እንደቆጭ የምታይ ምክንያቱም ኳስ በእኛ ጊዜ ኳስ ስንጫወት ሜዳ አልነበረን ምን አልነበረን በየትምህርት ቤቱ ጥቁር አንበሳ፣ ምኒልክ ትምህርት ቤት እየሄድን እየለመን ነበር ሜዳ ምንጫወተው ፕራክቲስ ለማድረግ ማለት ነው። አሁን ያን የመሰለ ሜዳዎች፣ ማዘውተሪያዎች ያን የመሰለ ግቢ ሳይ ልመለስ እንዲሁላ። ግን እንደ ሀገር እዚህ ኢትዮጵያ እያለ በስፖርት ጋዜጠኝነት በምትሰራበት ጊዜ የስፖርት ማዘውተሪያ ቦታዎች ጉዳይ በጣም ያሳስብህ ነበር። ብዙ ፕሮግራሞች ሰርተሃል፣ ብዙ ትጨነቅ ነበር እና ምን ተስፋ ታየህ ታዲያ? ካናዳንም አይተህ ድጋሚ ኢትዮጵያን ስታይ ስታነጻጽረው ምን ተስፋ ታየህ? ምን መደረግ አለበት ትላለህ? እኔ ማለት የኢቢሲ ኮምፓውንድ ውስጥ ያሉትን ማዘውተሪያዎች ብቻ ሳይሆን አንዳንድ ቦታውን ኢትዮጵያ ውስጥ በእኛ ጊዜ በፊት እኔ ከመውጣት በፊት ያልነበሩ ለምሳሌ ፕራይቬት የሆኑ በግል የማዘውተሪያ ስፍራዎች፣ አርትፊሻል ሜዳዎች የሚኖሩ የሚከራዩ እና ነሱ ሳይ በጣም ተስፋ ተሞልቻለሁ። ለምንድን ነው ተስፋ የተሞላት እስፔሻሊ እርግጥ ከአዲስ አበባ ውጭ ክፍለ ሀገሮች ላይ ለምሳሌ እኔ እዛ በነበርኩበት ከሰላሳ ዓመት በኋላ የአፍሪካ ዋንጫ የገባው የኢትዮጵያ ብሔራዊ ቡድን የምታይ አብዛኞቹ የአዋሳ አካባቢ ልጆች ናቸው። አዋሳ ደግሞ ሃይስኩልም ስለተማርኩ አውቀዋለሁ ምን ያህል ማዘውተሪያ በየሰፈሩ እንዳለ ሜዳዎች በጣም እና ማዘውተሪያ ከሌለ ተጫዋች አይቀር። ውሃ ከሌለ አሳ እንደማታጠምደው ሜዳ ከሌለ ተጫዋች አይቀር። ለምሳሌ ኢትዮጵያ ውስጥ በረኛ ከአዲስ አበባ የአዲስ አበባ ልጅ በረኛ ብዙ ጊዜ የማይወጣው አብዛኛው አዲስ አበባ ልጅ አስፋልት ላይ የተጫወተ ስለሚያደግ አስፋልት ላይ በረኛ ሊወረወረ ይችላል። ስለዚህ ፒቲ ቦል ምናምን አልገርም በረኛ የሚለው ሲጀመር። ስለዚህ ማዘውተሪያዎች በጣም ወሳኝ ናቸውና አሁን ያየሁት ነገር በጣም ተስፋ ሰጪ ነው። ይሄ ነገር በጣም መስፋፋት አለበት። ገና ኢትዮጵያ ካላት የእግር ኳስ ፍቅር የህዝብ ብዛት አንጻር አሁን የካናዳ ህዝብ ቁጥር ሰላሳ ሁለት ሚሊዮን ነው፣ ሰላሳ ሁለት ሰላሳ ሶስት ሚሊዮን ነው። ኢትዮጵያ ውስጥ እንግዲህ አንድ ክልል ህዝብ ማለት ነው። በቆዳ ስፋት ግን ከዓለም ሁለተኛ ሀገር ነች ከራሽያ ቀጥሎ ማዘውተሪያ ግን በጣም አለ በየሰፈሩ አለ አንፎርችኔትሊ እዚህ ደግሞ ኳስ ብዙ የሚወድ ያው አብዛኛው ማህበረሰብ ቤዝቦል አይስ ሆኪ ምናምን የሚወደው እና ሁሌ ሳይ እመኛለው ምነው ግማሹ ይሄ ኢትዮጵያ ውስጥ በኖረ ይሄ ሜዳ ፋሲሊቲ ላለው ግን ደግሞ አሁን እኛ የራሳችንን መስራት ጀምረናል ኦልሬዲ ሜዳዎች ማዘውተሪያዎች የተስፋፉ ነው ይሄ ነገር በጣም ኢትዮጵያ ካላት የህዝብ ቁጥር አንጻር እና ለስፖርት ካለ ፍቅር አንጻር ገና ብዙ ብዙ ያስፈልጋል ወደፊት ፎር ሾር ይሄ ነገር እየተስፋፋ ከሄደ በስፖርቱም ደግሞ ተጨባጭ የምናየው ነገር ለውጥ እያየን እንሄዳለን የሚል ተስፋልኝ። በጣም ደስ ይላል። እኛም ከአንተ ብዙ ፊልሞች፣ ኦስካር እና ግራሚ ላይ የሚሄዱ ሙዚቃና ፊልሞች እንጠብቃለን። እንኳን ደስ አለ በድጋሚ በስድስት ሽልማት የታጨ ፊልም እድለኛ ነው በጣም እና በጣም ደስ ብሎናል ስለተገናኘን እሁድ ቤት መተህ አብረን እዚህ ቡና እንደምንጠጣ እንደምትዘይረን እና ደግሞ የወድ ቤትንም ስቱዲዮ ቤታችንን ታየዋለን። በቀጣይ ስመጣማ በስፋት በአካል ደግሞ ተገናኝተን እናወራለን። የግድ ነው። በጣም እናመሰግናለን። መልካም ጊዜ ዮኒ። ቻው። በቃ ቻው። መልካም ዮኒ። እናመሰግናለን። መልካም ጊዜ። መልካም ጊዜ።